ያሉትን ይበሉ። ልቤ ባንቺ ፍቅር አብዶ ዳኒሻ ና ጽግሻ የአራድዬ ልጆች እንግዲህ በዱባይ ላይ ቀውጠውታል። ካቻ ካቻ ካቻ ካቻ በሚለው ማለት ነው። አረ፣ ይመቻችሁ እንዴ። አረ፣ ቀስ ቀስ እንዳትወርቂ እንዴ። ምንድንንን? ያ ጽጌና ዳኒ ሊጋቡ ነው። ቀለበት ሊያስሩ ነው። እነሱ ላይፋቸውን ሲጀመር በጣም ነው። በቃ ዝንጥ ያሉበት እውነቴ ነው። ምንም ያሳለፉት የልጅነታቸው ፓርቲ የለም። ደስ የሚል ፓርት ነው እንዳለ ማለት ነው። እና ዳኒና ጽጊሻ እንግዲህ ቲክቶኩንም ሶሻል ሚዲያውን ቀውጠውታል ማለት ነው። ዋው በጣም ደስ ይላል። የአራዳዬ ልጆች ይመቻችሁ ብያለሁኝ። እንግዲህ የብዙዎቹ ጥያቄ ሩታ አብርሽ ቻናላቸው ተመቷል ነው ኮመንቱ። የአብርሽና የሩታ ቻናል የተመታበት ምክንያት አይሰሩበትም፣ አልሰሩም። ካልሰሩ ደግሞ መንቀሳቀስ አይችልም። አብርሽና ሩታ እንደ በፊቱ አይደሉም። ፎቶ ይፖስቱ ነበር አሁን አይፖስቱም። ዝም ብለው ቪዲዮ ነው የሚለቁ። ስለዚህ የያ ነገር ቻናላቸውን እያቀዘቀዘው መጣ ማለት ነው። ስለዚህ ሰርገኛ መጣ በርበሬ ቀንጥስ እንደሚባለው እነሱም ብዙ ሰው አደረጉ እና ብዙ ዩቱበሮች ከጎናቸው ስለሆኑ የሚደርሳቸው በሳምንት አንዴ ስለሆነ ነው። ሚስጥሩ ይሄ ነው የቻናሉ የቀዘቀዘበት ሚስጥር ማለት ነው። ስለዚህ ራሳቸው ሾርት ቪዲዮ እንኳን መስራት ይችሉ ነበር፣ በዛ ማነጋገሪያ መሆን ይችሉ ነበር፣ ግን እየሰሩበት አይደለም። እንዴ ተንቀሳቀሱ ሩትዬና ብርሽዬ። ሩትዬ ደግሞ እዚህ ጋር ፈገግታዋ በጣም ነው የሚያምረው። ልብሱ ደግሞ ሾርት ነው፣ በጣም ነው የሚያምረው፣ ቀይ ነው። ዋው በጣም በጣም አምሮባቸዋል። በእርቱ ጠንክሩ ነው የምንለው ሙሽሮቻችን። ትንሽ ቀን ነው እንግዲህ የቀራቸው አለሚ። ዛሬ ነው ዛሬ ሊባል ነው ማለት ነው። ጽግሸ እና ዳንኤል ግን በጣም ፋ እያሉ ነው። ዱባይ ተመችታቸዋለች። ካልዳኔ ሞት እድ ላጥ ላጥ ለማለት ዱባይ አዎ ትመቻለች። ትመቻለች፣ አዎ ትመቻለች። ለእንደዚያ እዚህማ ትመቻለች ብለዋል። ጽግሻ እንግዲህ ጠበቅ አድርገሻ፣ እዚህ ቀለበት ሊያስርላት ነው እየተባለ ነው። እውነት ወይስ ውሸት? ዳኒና ፅጌ ስንት አመታቸው? ሮያል ፋሚሊ ማለት ነው። እና ጋሽዬም ዛሬ እንግዲህ ከቻሳ ብለዋል። የአቤላዬ አባቱ ነው ማለት ነው። አባቶች እድሜ ከጤና ይስጣችሁ። አቤላዬ ግን ዱባይ አለመሄዱ በጣም ነው ያስቅር ያለኝ፣ በጣም ነው ያሳዘነኝ። ምክንያቱም ጊዜው ያሽቃባጩ ስለሆነ ለሚያሽቃብጡት ነው እንትን ያሉላቸው። ምን አለ አቤላይም በቲክቶኩ ስንት ምን ፖስት አላችሁ፣ አንዷ እንኳ ትኬት ቆርጣ መውሰድ አቃታቸው። አይ ዱባዮች እንደው እናንተ እኮ እንደዛ ስፎክሩ። ምን አለ አቤላይ ብትወዱ ኖሮ ቢሆን እና አቤላ ቡታጅራ ገብቶ ከጋሽዬ ገይዞ መጥቷል። ጋሽዬ እንግዲህ ዛሬ በአዲስ ቪዲዮ ይመጣሉ ስለና ሁሉ ሰነሩታ አንዳንድ ነገር ይሉናል ማለት ነው። ደሳቸውንም ዛሬ የሚገልጹበት ቀንና እንዲሁም ደግሞ ሰርጋቸው ቡታጂራ ለች መቼ እንደሆነ አንዳንድ ነገር ጠቀስ ያደርጉልናል። ጋሽዬ እንግዲህ አስር በሬ ውድ ነው እሱማ። ጋሽዬ እስኪ እዛው ያድርሰን። ለማንኛውም እንኳን ደስ አለዎት ብለናል ጋሽዬ። እድሜ ከጤና ይስጥልላ አባቶች በሙሉ አቤላዬ አንተ ምርጥ ወንድማችን ነህ ማለት ነው። ከነ አብርሽ ግን ጧት ማታ ያለህ ልጅ ነህ። እነ ጽጊሻ እየቀወጡት ነው። እነ አብርሽ ናፍቀውኛል ናፍቀውኛል። መቼ ነው የሚመጡት? እንዴ ነው ሩቲ፣ እንዴ ኑ